ከራሱ ጋር እያወራች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ? በአለም ዳርቻ ያላችሁ የነጆም ኩኪንግ ቤተሰቦች! ዛሬ ጀላችሁ የመጣሁት ጸናት የህይወት መንገድ ክፍል ሰባ አራት ጸናት የህይወት መንገድ እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ በማድረግ ከነጆም ጋር አብረው የሚቆዩ! ሰኒ እንደ ኪራቤት ነው ያለችው። ኪብሮንም ድንገት ይመጣል። እንዴ ምን ነው ቤትሽን ረሳሽ እንዴ? ወይስ እኔ ቤትሽ መምጣት ስቀር እዚህ የወንሹ እኔ ለማግኘት ነው በማለት ይጠይቃታል። እንዴ አንተ ማን ነኝ ብለህ ነው የምታስበው? ለምንድን ነው እንደዚህ የምትለው? በማለት ትጠይቀዋለች። እኔ ምንም ማንም ነኝ አላልኩም። ራሴ ነኝ ራሴን የምለካውም በራሴ መስፈርት ነው በማለት ኪብሮም ይመልስላታል። ሰናይትም እንዴ እኔ ለምንድነው ስለሱ የማስበው? በማለት ብቻዋን ታወራለች። አይ እኔ ስለሱ ማሰብ የለብኝም። ደግሞ እዚሁ ጠብቅኝ ብሎኛል። ስለዚህ እሱ እዚህ ይጠብቀኛል ለመጨጋጫ አይደል፣ ተነስቼ መሄድ አለብኝ። በማለት ስልኳ ሶፋው ላይ እንደተቀመጠ ረስታው ትሄዳለች። ኪብሮንም ይመጣል። ሲመጣ የለችም። ብቻውን ቁጭ ብሎ ጽናት ትመጣለች። እንዴ ስናይት ይትዳ ነው በማለት ትጠይቀዋለች። ስናይት ኮ ቆየች ከወጣች በማለት ይመልስላታል። ምናልባት ተኝታ ነው የሚሆነው በማለትም ትመልሳለች ጽናት ኪብሮን እንዴ ደውላት በማለት ወይም ልደውልላት እንዴ በማለት ያወራል ብቻውን። እንዴ ስልኳ እኮ እዚህ ነው አልኩ ትለዋለች ጽናት። እ ነው እንዴ ይላል በቃ ወይ ካልሆነ እቤቷ ሂጃያት አለው በማለት ተነስቶ ይሄዳል። ጽናትም በጣም ስለ ገረማት እንዴ ምን ሆኖ ነው ትላለች። ኪብሮምም ወደ ክላስ በመሄድ እንዴ ልጅቷን ምን ብላት ነው እንደዛ ትታ ሄደችው? መጥፎ ነገር አላስቀየምኳትም? እያለ ብቻውን ያወራል። ኪብሮምም ግራ ገባው። ግራ በመጋባት እንዴ ለምንድነው እንደዚህም ማስባት? በማለት ብቻውን ያወራል። ብቻውን በሚያወራበት ሰዓት ኪራም ወደ ክላሱ ይሄዳል። ጎረምሳው እንዴ በቃ ቢዚ ሆን ክጠፋህ? ይለዋል። አዎ በዚህ ሰዓት ራሴን ቢዚ ማድረግ ነው በማለት ይመልሳል ኪብሮም። እንቲ እኔ ናፂ የሆነ ቦታ ልንሄድ ነበር እና ሰናይት ደግሞ ስልኬን አቀብሉኝ እያለች ነው ይለዋል ኪራ። ኪብሮንም መቼም እኔን ሂድና ድረስ አትለኝም? ይለዋል። አዎ አንተን ልልህ ነበረ። ደግሞ በተደጋጋሚ የስራ ስልክ እየተደወለላት ነው ይለዋል። ኪብሮምም እንዴ መታት ውሰድ፣ እኔ እዛ ቤት ይጀማ ሰላሜን አላጣም ይላል። ኪራን በመገረም ምን ማለት ነው ይለዋል። እኔ እንጃ፣ ብቻ እኔን ስታይ ጭቅጭቅ ነው የሚታያት ይላል ኪብሮም። ኪራም በቃ ካልሆነ እኔ ቀርቼ የወስድላት አለው ይላል። ኪራም ወደ ጽናት በመሄድ ለሰኒ ስልኳን አቀብለናት ነው የምንሄደው በማለት ይነግራታል። ጽናትም እንደ ኪራ ይመሻል ወይ? አንተ ሂድና አቀብላት፣ አንተ ሂድ። የኛ ፕሮግራም ለሌላ ጊዜ ይሆናል በማለት ትመልሳለች። ኪራም እንደዛ ይሻላል ይላታል። አዎ በተደጋጋሚ የስራ ስልክ እየተደወለላት ስለሆነ በማለት ትመልሳለች። እንዴ ስለምን ነው የምታወሩት? አስከትላችሁኝ አትሄዱም እንዴ? በማለት እያወሩ ያለ ደረሰ ኪብሮን። አይ ቀረን ለሰኒ ስልኳ ልናቀብላት ነው በማለት ይመልሱለታል። አይ የምትሄዱበት ቦታ የሚያጓጓ ይመስላል ሳያችሁ ስለዚህ እናንተ አትቀሩም፣ ሂዱ። እኔ ለሰኒ ስልኩን አቀብላታለሁ በማለት ይነግራቸዋል። ጽናትም ስለገረማት የምርህን ነው በማለት ትጠይቀዋለች። የምርህን ነው ኪብሮም ትለዋለች። አዎ እህትና ወንድሜ ከሚደብራችሁ እኔ ብሰደብ ይሻለኛል በማለት ይመልሳል ኪብሮም ኪራም በእውነቱ በመቅረታችን ሚስት የደብሯት ነበር ይለዋለ ኪብሮም ኪብሮምም በቃ በር ላይ እጠብቃችኋለሁ በማለት ይወጣል ጽናትም በጣም ደስ ይላታል ኪራም እንዴ እነዚህ ደብሮሽ ነበር እንዴ በቃ እንቅር ያልሽሁ በማለት ይጠይቃታል ኪብሮምም ስልኩን ልለሰኒ ሊያደርስ ወደ ቤቷ ሂዷል ኪብሮምም ለሰኒ ስልኳን አደረሰላት። እንዴ ምን ነው መጣህ? በማለት ትጠይቀዋለች። ዛሬ ልግባ እያልኩ አላስቸግረሽም፣ ያው ስልክሽን፣ ብሎ ይሰጣታል። ሰኒም እንዴ ልትሄድ ነው? ዝናብ እኮ እየጣለ ነው ትለዋለች። አይ ዝናብ አልጣለም ገና እየጀመረ ስለሆነ መሄድ አለብኝ ዝናቡ ሳይጥል ይላታል። እሷም እሺ ጥላዬን ልስጥ፣ ትለዋለች። እሱም ጥላዬን እሺ ይላታል። ድሮም እኮ ከእኔ ንግግር እንደማትወጣ አውቃለው ትለዋለች። ምነው ዛሬ ሰላማዊ ሰሆች? በማለትም ይመልሳል። እሺ በቃ ጥላውን አንጭንጀኝ ይላታል። ሰናይትም ወይኔ። ራሲቸው እኔ እኮ ልበቢስ ነኝ ጥላውን እኮ ለመሩ ሰጥቻታለሁ፣ ትለዋለች። አንቺ በቃ ማትረሹ ራስ ብቻ ነው በማለት ይመልሳል። አሁን ትሄዳለ ወይስ ትቀመጣለ? ትለዋለች። እሱም ዝናብ የሚፈራው የየሱ እንጀራ የበላ ነው በማለት ወጥቶ ይሄዳል። አሁን እንድ ለምነው ፈልጎ ነው እንጂ እኮ በዚህ ዝናብ ሰው ይወጣል እንዴ? ትላለች ሰኑ። እንደዛ ያለች በር ከፍቶ ተመልሶ ይገባል። እንዴ ምን ሆንክ ስትለው ዝናብ ነው በማለት ይመልሳል። እንዴ ዝናቡ ኃይለኛ ነው ይላታል። እንዴ እድል አንዴ ነው። እሱን ደግሞ አሰልፈዋል። ስለዚህ እዚህ የምትቆይ ከሆነ በቅጣት ነው ትለዋለች ሰናይት ያንቺ ቅጣት ወጥ መስራት ነው የሚሆነው። በቃ ችግር የለውም በማለት ወደ ኪችን ይሄዳል። እኔ ሰርቼ ባላበላሽ በቃ ጦምሽን ነበር የምታድሪው ይላታል ኪብሮም። እንዴ ያውም ጣት የሚያስቆረጥምና የምሰራው ትለዋለች። ባበደ ኮሰራት በማለት ይመልስላታል። አንተ ሰውዬ ዝናብ ላይ አውጥቼ እንዳልጥልህ እና ሞክሪያ ይላታል እኔ እኮ ለነፍሴ ብዬ ነው ያስጠጋሁ ትለዋለች ሰናይት። ምን ያስቀሃል ትለዋለች። መብቴ መሰለኝ ይላታል። እኔን እያየህ መሳቅ አትችልም ትለዋለች። መቼስ እያየሁሽ ከማልቀስ ብስቅ ይሻላል በማለት ይመልስላታል። አንቺ ልጅ ግን አንዳንዴ እንደ ሕፃን ልጅ ያደርግሻል በማለት ይነገራታል። እንዴ አንተ ሰውዬ ሰርተህ ህፃን ልጅ መሰልኩ እንዴ? በማለት ትመልስለታለች። አዎ፣ ያውም የእንጀራ ልጄ ይላታል። የወጥ ሰሆን ንገረኝ በማለት ትታው ትሄዳለች። እሱም እንዴ ንዴቷ አፍንጫ ላይ ያለች ልጅ ይላል ብቻውን። ሰናይትም በመግባት የተሰራላትን ጨርሳ ትበላለች እና ኪብሮምም በመግባት እንደ ድስቱን ምን አድርግ ነው የምትይው በማለት ይጠይቃታል። ቅድም ምግብ አልጣፈጠኝም እያልሽ ስትበጣጠሽ አልነበር እንዴ ይላታል። አሁን ግን ድስቱ ተጠርጊያለሽ ይላታል። አይ እኔ ድስቱን አሳረርኸዋል አላሳረርከውም የሚለውን እያየው ነው ትለዋለች። አሁን አልጠገብኩም ደግመግ ስራልኝ፣ ጣፍጦኛል ማንን ገደለ ይላታል። እንዴ አህያ መሰልኩ እንዴ እምብርት የሌለኝ ትለዋለች። በቃ አሁን ዝናቡ አበርቷል። ቻው ልሄድ ነው ይላታል። እሷም እሺ ሄድ ትለዋለች። እንዴ አመሰግናለሁ አይባልም እንዴ ትለዋለች ይላታል። ውድና የተከበራችሁ በዓለም ዳርቻ የምትገኙ የነጆን ኩኪንግ ቤተሰቦች እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ። ጽናት የህይወት መንገድ የሚለውን ክፍል ሰባ አራትን ነበር ይዤላችሁ የመጣሁት። በቀጣይ ክፍል እስከምንገናኝ መልካም ጊዜ